ሰበር ሰበር ሰበር የድል ዜና ይዘናል። በድል ላይ ድል እየተደራረበ ለማብሰርም ተቸግረናል። ከፍተኛው የመከላከያ አዛዥ ተማርና ወንግላቸው እንደዚህ ሐሰት እየፈበረኩ የሃምሳሙ ለሀገር ያደሙት አማራ ማልቁጭ ብለህ ሐሰት አትፈብርክ። ቅዱስን ትግል አታርክስ። ንስሐ ግባና አይምሮን አድስ። ደካማነ በጣም ያሳዝናል። ወጣቶች ሃይማኖታችሁን፣ ሀገራችሁን፣ ታሪካችሁን ጠብቁ። በአዲስነት ስም አዲስቷ ኢትዮጵያ አዲስቷ ኢትዮጵያ እያሉ ነባሩን ነገር ያጠፉ። የ50 ዓመት ጎዳና ይበቃናል። አሁን በፋኖ በኩል ልትመጡብና ነው፣ ፋኖ ልትበክሉት ልታረክሱታችሁ። ግማሹ ውጭ ቁጭ ብሎ፣ ግማሹ እዛው ፋኖ ማለ ቁጭ ብሎ እንደ መሪ ነኝ እያለ ፀረ ኦርቶዶክስ አጀንዳ ማካሄድ አይችልም፣ ፈጽሞ አይችልም። አይናችን ከፍተናል። ሰብር የአፈና ዜና ታላቁ ሊቅና የቅኑ ጌታ ሊቀ ብራናት ቆሙ ሳበ ባቤ በላይ ትናንት አርብ ሰኔ 13 ቀን 2017 ዓ.ም ከጠዋት ከጧት ሁለት ሰዓት አካባቢ በአፋኛ ባፋኙ አገዛዝ ታግተው ተወስደዋል። ዛሬ በህዝባችን ላይ የጠለቀች ፀሐይ ነገ በነሱ ላይ ትጠልቃለች። ምንም ጥርጥር የለው። በመጨረሻ የምናሸንፈው እኛ ነን። በዓለም ታሪክ በመጨረሻ አሸናፊ የሚሆኑት ግፉዓን ናቸው። ዓለም የግፉዓን ውጤት ናት። ዓለም የግፉዓን ሐውልት ናት። የአማራን ህዝብ በመግፋት አማራን ማጥፋት በፍጹም አይቻልም። አማራ ከትግራይም፣ ከሱዳንም፣ ከሌላው ክፍልም ከፍቅር ውጪ ሰው በጉልበት በኃይል ሊያንበረክከው ከፈለገ ራሱን መከላከል የሚችል ህዝብና በዛም የሚታወቅ ህዝብ መሆኑን ዲና ያደረገ ዲና ያደረገ አብይ አህመድን የብሔር የኦሮሞ ብሔርተኝነት ያሳበደው እና ለማንኛውም ለአማራውም ለትግሬውም ከፍተኛ ጥላቻ አለው፣ ሊያጠፋ ሊያደቅ የሚፈልግ አሁን ለዚህ መከራ የዳረጉን ሰዎች አዲስ ነገር እናመጣለን ብለው። በነባሩ ላይ መገንባት ነባሩን በእውቀት ማቅናት ትተው በስሜት የአማራ ህዝብ ህልውናው አደጋ ላይ ሲወድቅ በአነሳው ጠመንጃ ስር ተደብቀ አዲስ ማንነትን ልተክልብን ነው። አይሳካለን አይሳካለን። ኦርቶዶክሳን ከአሁን በኋላ አይሽኮረመሙም። ያንተን ፕሮፓጋንዳ ያንተን ወሬ ያንተን ስም ማጥፋት ያንተን የተደራጀ ኔትወርክ የጎጥ ኔትወርክ ፈርቶ ኦርቶዶክስ ሰብስብ። እናንት ሆዳሞች፣ አብይ አህመድ እየገደለ ሰውን ተመልከቱ። እናንት ቆሻሾች አብይ አህመድ እንደዚህ ነው የሚጨፈጨፈን አማራውን። እናንት ሆዳሞች፣ ለከርሳችሁ ያደራችሁ የት አለ ብርሃኑ ነጋ? እናንት ቆሻሾች፣ ባንዳዎች፣ የባንዳ ልጆች። አንተ ገዳይ፣ አንቺ ገዳይ፣ አንት ቆሻሻ መላጣ፣ የታባ ነው የምትሄደው? ኢንተርቪውን ከጨረሰ በኋላ ይህንን ኢንተርቪው አውጥቶ እናሸሻሃለን በሚል ስም ለመግደል እንደታሰበ ነው የደረሰኝ እኮ አቶ ታዬ ደንዳን ገሎ በሱ ሞት ላይ በሚነሳው ብጥብጥ ላይ ይህንን ኢንተርቪው ለቆ፣ የዚህ ኢንተርቪው ውጤቶች የዚህ ኢንተርቪው ዋናው ዓላማ ያው ቲፒኤልኤፍን ከደም እጁን ንጹሕ ማድረግና ተጠቂ ማድረግ። ሀገር በብልጭልጭ ድህነትን ልትሸውድ አትችልም። ሀገር በብልጭልጭ ራሷን እንጂ ኢኮኖሚ የኢኮኖሚ ወደ ኋላ መቅረትን ልትሸውድ አትችልም እና ቤ በብልጭ ልጭ የኢትዮጵያን ህዝብ መሸወድ ፈለጉ። ግን ብድር ጭንቅላታቸው ላይ ወጣ። ህዝቡ የሚበላው አጣ። አሁን ገንፍሎ ሊውጣቸው ሲመጣ እየሰርበትበት ነው። ለሀሳብ ልምሾን እንዲህ ሲጋለጥ ጥሩ ነው። የአማራ ትግል ጸረ ኦርቶዶክስ ሊሆን አይችልም። እሱን ለመትከል የምታደርገው ጥረት ይከሽፋል። ጓዶች ያወቁ እለት ዋጋ ትከፍላለን። ውስጣቸው ተደብቀ መሪ መስለ ጸረ ኦርቶዶክስ ርዕዮተ ዓለም ለመትከል የምትሰራ አንተ ብቻ አይደለም፣ ቡድን እንደሆና እነሱ ግን ስርዓቱ ወደ ስራ ከማስገባትና ስራ ላይ ያለው ደሞዙ ከፍ ብሎለት ወጪው እንዲሸፍንለት ከማድረግ ይልቅ መንገድ ላይ መብራቶችን አሸብርቀውለት በመብራቱ እየተናና እንዲሄድ። የራበው ሰው እንዴት ነው የሚናናው? ጎበኝ ቤት ልጆች ቤቱ የሚያለቅሱበት ከኪራይ ቤት የሚባረር ሰው እንዴት? ዛሬ በህዝባችን ላይ የጠለቀች ፀሐይ ነገ በእነሱ ላይ ትጠልቃለች። ምንም ጥርጥር የለውም። በመጨረሻ የምናሸንፍ እኛ ነን። በአለም ታሪክ በመጨረሻ አሸናፊ የሚሆኑት ግፉዓን ናቸው። አለም የግፉዓን ውጤት ናት። አለም የግፉዓን ሀውልት ናት። የአማራን ህዝብ በመግፋት አማራን ማጥፋት በፍጹም አይቻልም። ሰበር፣ ሰበር፣ ሰበር የድል ዜና ይዘናል። በድል ላይ ድል እየተደራረበ ለማብሰርም ተቸግረናል። ከፍተኛው የመከላከያ አዛዥ ተማርኳል። የጎጃም ኮማንድ ፖስት ሎጅስቲክ ኃላፊ የሆነው የአባው ታደሰ ቁልፍ ሰው የስድስተኛ እዝ ሰባ አምስተኛ ክፍለ ጦር ምክትል አዛዥ ሌትናል ኮሎኔል ያሬድ በጊዮን ብርጌዳና ብስቶች ተማርኳል። የመከላከያው አዛዥ ተራራ ላይ በመውጣት እጅ አልሰጥም ድረሱልኝ እያለ ለጓዶቹ ሬዲዮ ቢያደርግም አናብስቶቹ የጊዮ ልጆች እንደ ዝንጀሮ ተራራውን በመውጣት አንቀው በቁጥጥር ስር ውለውታል። አማራ ጉድፈላ ተካድክ ጠፋ ምናምን የሚሉ አክቲቪስቶች ጋዜጠኛ ነን የሚሉ ሰዎች ስልክ ያላቸው ሰዎች ነበሩ። ምን ማለት ነው ይህ ንግግር ብሎ ቆም ብሎ ማየት ያስፈልጋል። አማራ ከትግራይም ከሱዳንም ከሌላው ክፍልም ከፍቅር ውጪ ሰው በጉልበት በኃይል ሊያንበረክከው ከፈለገ ራሱን መከላከል የሚችል ህዝብና በዛም የሚታወቅ ህዝብ መሆኑን ዲና ያደረገ ዲና ያደረገ ዲና ማድረግ ብቻ አይደለም። ጠፍተሃል ወድቀሃልና፣ እኔን ካልሰማህና ካላየኸኝ ዋጋ የለህም አይነት በውድቀት በስንፍና ውስጥ ጎልቶ የመታየት መሻት። በነገራችን ላይ እዛ አካባቢ ሄዳችሁ አይታችሁ ይሆናል የአርማጮ የወልቃይት የጠቀዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት ሰላሳ ዓመታት ያ ሁሉ ዱላ የወረደበት ኢትዮጵያዊነቱንም የበጌምድርሶ መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ዛሬም ለሁሉም የተሰጠ ዘጋ ነው መኖር በዚህ ምድር መኖር እኩል ሆኖ፣ ሰውነት እኩል ነው። ሰውነት እኩል ነው። ሃይማኖት በመልካም ስራ የምንገለጥበት በሰማይ ዋጋውን የምናገኝበት እንጂ በዚህ ምድር የምንጨቋቆንበት ርስት የምንነጣጠቅበት አይደለም። ይህን እንኳን የማትረዳ የአማራን ትግል ለመምራት ራስህን መሪ አድርገን የሀሳብ መሪ ለማድረግ ስምን ቀየረ። ኦዚያን ፎዚያን ፊት ለፊት ናና እንነጋገር። የሀሳብ ልምሾህን እንዲህ ሲጋለጥ ጥሩ ነው። የአማራ ትግል ጸረ ኦርቶዶክስ ሊሆን አይችልም። እሱን ለመትከል የምታደርገው ጥረት ይከሽፋል። ጓዶች ያወቁ ዕለት ዋጋ ትከፍላለህ። ውስጣቸው ተደብቀህ መሪ መስለህ ጸረ ኦርቶዶክስ ሪዮት ዓለም ለመትከል የምትሰራ አንተ ብቻ አይደለም፣ ቡድን እንደሆናችሁ ይታወቃል። እና ይሄን ለመናገር በአጭሩ መጣሁኝ። ይሄን መታገስ አይቻልም። ኦርቶዶክሳውያን ለዚህ መልስ መስጠት አለባችሁ። ኢትዮጵያ ውስጥ የሚጀመሩ ትግሎችን ሁሉ እየጠለፉ ጸረ ኦርቶዶክስ ማድረግ ማብቃት አለበት። ህዋት የትግራይን ህዝብ አእምሮ አጥቦ ከኦርቶዶክሳዊ የሰው ልጅነት አንድነት ለይቶ ሰውም በዘር እና በዘር ብቻ እንዲያስብ አድርጎ ወንጌሉ እነዚህ ከተጠመቁ በኋላ ከሴትና ከወንድ ወይንም ከስጋና ከነፍስ መወለዳቸው የበለጠ እነዚህ ከስጋና ከደም መወለድ ከሴትና ከወንድ ሩካቤ መገኘት ለሞት ነው። ለሕይወት የሚሆን አዲስ ዘር በጥምቀት ሆነዋል። እነሱም የእግዚአብሔር ልጆች ናቸው ብሎ ካዋሃዳቸው በኋላ ለያይተው እርስ በርስ ያፋጁትን አውራጃና ርስት አሰፋላህለሁ ብሎ ጎረቤቶቻቸውን ያመከኑትን ያረዱትን አዎ፣ ይሄን ሂደት እንዲያካሄዱ የፈቀደው ኦርቶዶክሳዊ ደንዝዞ ነው። ልጆቹም በዘር ተካፍለው የሚጫወቱበት አሁንም በአማራ የህሉናና የፍትህ የእውነትና የታሪክ ተጋድሎ ውስጥ ሰርገው ገብተው ጸረ ኦርቶዶክስ ዘር እየዘሩ ያሉ ድውያን አሉ ድውያን አሉ። አንዳንዶቹም አብዛኛው ኦርቶዶክስ ስለሆነ እምነቱን ተጠቅመው ሰው ለማስከተል ኦርቶዶክስ ሳይሆኑ ኦርቶዶክሳዊ ምልክል ሊያደርጉ ይችላሉ። አንዳንዶቹ ደግሞ እነዚህ ይሻላሉ። አንዳንዶቹ ደግሞ ከሃዲነታቸውን ደብቀው በሕዝቡ ውስጥ አማራ አማራ አማራ አማራ የምትለውን ስም እንደ ሙዚቃ ስር እየተናገሩ በተግባር ግን አማራን አማራን ያሰኘውን ኦርቶዶክሳዊ እሴት ነባር እሴት ነባር እስላማዊ እሴት ነባር ባህላዊ እሴት ለመደምሰስ ያረጀ ያፈጀ የጃጀ እሴት አንፈልግም፣ ይላል እና አዲስ የማይታወቅ በዚህ ግለሰብና ግለሰቦች ልክ የተሰፋ እሴት ልታሸክመን ነው። የስድሳዎቹ የስድሳዎቹ ንጉስ ገለው ጳጳስ ሰቅለው ቀይና ነጭ ሽብር አውጀው ደም ሲያፈሱ የነበሩ ግራ ሲገባቸው ወደ ጫካ ገብተው ነፃ አውጪ ነን ብለው ሰውን የተካፈሉ አሁን ለዚህ መከራ የዳረጉን ሰዎች አዲስ ነገር እናመጣለን ብለው በነባሩ ላይ መገንባት ነባሩን በእውቀት ማቅናት ትተው በስሜት የአማራ ሕዝብ ህልውናው አደጋ ላይ ሲወድቅ በአነሳው ጠመንጃ ስር ተደብቀ አዲስ ማንነትን ልተክልብን ነው። አይሳካልህም አይሳካለ ኦርቶዶክሳዊን ካሁን በኋላ አሽኮረመሙም። ያንተን ፕሮፓጋንዳ ያንተን ወሬ ያንተን ስም ማጥፋት ያንተን የተደራጀ ኔትወርክ የጎጥ ኔትወርክ ፈርቶ ኦርቶዶክሳዊ ሰው ዝም አይልም። አማራ ኦርቶዶክስ ነው ታውቃለህ። ኦርቶዶክስ ነው እስላሙም ነባር ነው ልታታልለው አትችልም። በአቅምህ አስብ በአቅምህ አለም። እግዚአብሔር ልቦና ይስጥ። ከፈለክ በአደባባይ እንከራከር ስምህን ቀይረ ተሽለኮለክ የተሽለኮለክ የቤተክርስቲያንን ስም ማጥፋት አትችልም። ተዋህዶ የአማራ ትግል ጠላት ነው ብለ ስትናገር ትንሽ እንኳን ትንሽ እንኳን ህሊና አይወቅስም። መረጃ የለህም። ህዋትና ኦነግ ናቸው። እንደዚህ ሐሰት እየፈበረኩ የሀምሳሙ ለሀገር ያደሙት አማራ ማልቁጭ ብለ ሐሰት አትፈብርክ። ቅዱስን ትግል አታርክስ። ንስሐ ግባና አይምሮን አድስ። ደካማ ነህ። በጣም ያሳዝናል። ወጣቶች ሃይማኖታችሁን፣ ሀገራችሁን፣ ታሪካችሁን ጠብቁ። በአዲስነት ስም አዲስቷ ኢትዮጵያ አዲስቷ ኢትዮጵያ እያሉ ነባሩን ነገር ያጠፉ የ50 ዓመት ጎዳና ይበቃናል። አሁን በፋኖ በኩል ልትመጡብን አትችልም። ፋኖ ልትበክሉት ልታረክሱት አትችልም። ግማሹ ውጭ ቁጭ ብሎ፣ ግማሹ እዛው ፋኖ ል ቁጭ ብሎ እንደ መሪ ነኝ እያለ ጸረ ኦርቶዶክስ አጀንዳ ማካሄድ አይችልም። ፈጽሞ አይችልም። አይናችንን ከፍተን እንጠብቃለን። ወዳጅ ትልቅ ጫማና ብረት ያዘለ ሰው ማዳመጥ ያስቸግረዋል፣ ይላል ወንድሜ። ስለተኮስክ ሁሉን ነገር ትረዳለ ማለት አይደለም። የህዝብ ሁሉ ጭንቅላት የሚያዋጣውን ታሪክ የሚነግርህን ሃይማኖትና ባህል የሚያስታጥቅህን ገንዘብ አድርገህ ነው ድል የምታገኘውና ግብዝነትህን አቁም የሚል መልዕክት ነው ያለኝ። አበሾች ናችሁ እናንተ ሆዳሞች። አብይ አህመድ እየገደለ ሰውን ተመልከቱ፣ እናንት ቆሻሾች። አብይ አህመድ እንደዚህ ነው የሚጨፈጨፈን አማራውን እናንት ሆዳሞች፣ ለከርሳችሁ ያደራችሁ። የታለ ብርሃኑ ነጋ? እናንት ቆሻሾች፣ ባንዳዎች፣ የባንዳ ልጆች። አንተ ገዳይ፣ አንቺ ገዳይ፣ አንት ቆሻሻ መላጣ። የታባ ነው የምትሄደው? እናንት ገዳዮች፣ የአስገዳዮች ዩኪላዎች ይልድረን ዩ ቦምብ አማራ ኢንተርቪውን ከጨረሰ በኋላ ይህን ኢንተርቪው አውጥቶ እናሸሻሃለን በሚል ስም ለመግደል እንደታሰበ ነው የደረሰኝ። አቶ ታዬ ደንዳን ገሎ በሱ ሞት ላይ በሚነሳው ብጥብጥ ላይ ይሄንን ኢንተርቪው ለቆ የዚህ ኢንተርቪው ውጤቶች የዚህ ኢንተርቪው ዋናው ዓላማ ያው ቲፒኤልኤፍን ከደም እጁ ንጹህ ማድረግና ተጠቂ ማድረግ ነው። አብይ አህመድን የብሄር የኦሮሞ ብሄርተኝነት ያሳበደውና ለማንኛውም ለአማራውም ለትግሬውም ከፍተኛ ጥላቻ ያለው ሊያጠፋ ሊያደቅ የሚፈልግ አድርጎ ለስልጣኑ ሲል ሁሉንም ሊጎዳ የሚፈልግ አማራን የመስበር ትግራይን የመምታት አባዜ የተጠናወተው ለማዘረፍ ለምንም የማይመለስ አድርጎ እሱን በጥላሸት የመቀባት ማለት ነው። እነኚህ ነገሮች ጽኑ እንዲሆኑ በደም የታሰሩ እንዲሆኑ የበለጠ እውነት እንዲመዙ የሟች ቃል የሟች የመጨረሻ ቃል እንዲሆኑ ተቀርተው ከተቀመጡ በኋላ አቶ ታዬ ደንዳን የመጡልህ ነው ውጣ በሚል ጉትጎታ ለመግደል የነበረን ዓላማ ታይቶ እሱ ደግነቱ ግትርነቱ ለዚህም ጠቀም ይግደሉኝ ብሎ እዛው ቁጭ ባለበት ለመያዝ ችሏት ያ ህይወቱን አትርፎታል እንጂ እኔ እንዳለኝ ኢንፎርሜሽን አውጥቶ ገድሎ ከዛ በኋላ ነበር ይሄ ሊለቀቅ መንግስት ገደለው በሚለው ግርግር ላይ ይሄንን ዜና ለቆ ይሄ ዜና ተአማኒነቱ አሁን ካለበት ከምንስቅበት ከምንጫወትበት ሌቭል አይነኬ የሆነ የሟች የመጨረሻ ቃል ኑዛዜ ሆኖ እንዲቀርብ የተሰራ አሻጥር ነበር። ከተማ ማስዋብና ከተማ ማሳደግ የተለያየ ነው። ከተማ ማልማት አይደለም፣ ማስዋብ እኮ። ይኸውልህ እኔ ጠዋት ስነሳ ቁርሴን በልቼ አንደኛ ማደርበት ቤት መኖር አለበት። ስለዚህ የእኔ ገንዘብ የቤቴን ኪራይ መክፈል አለበት ወይ የቤቴን ሞርጌጅ መክፈል አለበት ወይ ቤቴን መግዛት አለበት። ከዛ ቃል ከዛ ለብሳለሁ። ከዛ በኋላ ነው ፊቴን የምቀባውና ፀጉሬን ምናምን ማበጥረው ራሴን ማስውበው። አብይ እኮ እዛ ሀገር ውስጥ ያመጣው ኤክስትሪምሊ ዊርድ ነገር ምንድን ነው? ሆድህ ባዶ ነው፣ ቤት የለህም፣ ግን ፊቱን ተባብሰዋል። ለአዲስ አበባ ህዝብ ህዝብና ለሀገሪችን ህዝብ ምን ያደረጉት የሚያገኘው ገቢ የወራዊ የቤትና የምግብ ሽፋን አይጨፍርለትም። ግማሽ ብቻ ነው። በጣም ከለኛ ሆነ፣ ግማሽን ይሸፍንለት። እነሱ ግን ስርዓቱ ወደ ስራ ከማስገባት እና ስራ ላይ ያለው ደሞዙ ከፍ ብሎለት ወጪው እንዲሸፍንለት ከማድረግ ይልቅ መንገድ ላይ መብራቶችን አሸብርቀውለት በመብራቱ እየተናና እንዲሄድ፣ የራበው ሰው እንደምን የሚናናው ጎበዝ ቤት ልጆች ቤቱን የሚያለቅሱበት ከኪራይ ቤት የሚባረር ሰው እንዴት ነው የሚዝናናው? እና the whole thing is extremely absurd የሆነ ነው። ባለፈው ብያለሁ። ሰዎች ሞገስና ጀዋር ሰርቀው ሸቅለው በሎተሪ በምናምን ሀብታም ሊሆን ይችላል። ወይ ደግሞ ማጭበርበር እንችላለን አንዳንድ ሰዎች እንደሚያደርጉት ፈታብለን ለብሰን መኪና ተከራይተን ይሄ መኪና የኔ ነው እያልክ ሰዎችን ልታታልልበት ትችል ይሆናል ለተወሰነ ጊዜ። ሀገር ያን ማድረግ አይችልም። ሀገር በብልጭ ልጭ ድህነትን ልትሸውድ አትችልም። ሀገር በብልጭ ልጭ ራሷን እንጂ ኢኮኖሚ የኢኮኖሚ ወደ ኋላ መቅረትን ልትሸውድ አትችልም እና በይ በብልጭ ልጭ የኢትዮጵያን ሕዝብ መሸወድ የፈለጉ ግን ብድር ጭቅላታቸው ላይ ወጣ። ህዝቡም ይበላው አጣ አሁን ገንፍሎ ሊውጣቸው ሲመጣ እየተርበተበቱ ነው ማለት። ሰብር የአፈና ዜና። ታላቁ ሊቅና የቅኑ ጌታ ሊቀ ብርሃናት ቆሙ ሳቤ ይባቤ በላይ ትናንት አርብ ሰኔ 13 ቀን 2017 ዓ ም ከጠዋት ሁለት ሰዓት አካባቢ በአፋኙ አገዛዝ ታግተው ተወስዷል። አንበሳ ሚዲያ ከዳሜ ሰኔ 14 ቀን 2017 ዓ ም አባታችን ሊቀ ብርሃናት የነታ ይባቤ በላይ ለምን ታሰሩ? የቅኔ 81 መጽሐፍት፣ የአቡሻህር የጥበባት መመምህሩ የናዳ ገዳም አበመኔት ወይም አስተዳዳሪ ለበርካታ ዓመታት ደከመኝ ሰለቸኝ ሳይሉ ወንበር ዘርግተው ደቀ መዛሙር ታብዝተው ሲያስተምሩ የኖሩ እያስተማሩም ያሉ ናቸው። እንደ አባታቸው ትጉህ አበመኔት ናቸው። መቆፈሪያ ይዘው እርፋ ርቀው ሞፈር ጠርቀው አርሰው ቆፍረው ትሩፋትን ሰርተው ገዳሙን ገድመው የኖሩ የሚኖሩ አባት ናቸው። እንደ ሰባኪ ዙረው የሚያስተምሩ እያስተማሩም ያሉ ሐዋርያ ናቸው። የኔታ ይባቤ አይደለም መታሰር፣ በወርቅ ወንበር ተቀምጠው ያስተምሩልን የሚባሉ ረቂቅ ሊቅ ምጡቅ ባለ አይምሮ ናቸው። ለኔታ ይባቤ በላይ የማይሆን ፍትህ ምን አይነት ነው? መምህራችንን አባታችንን ፍቱልን። እኔም የኔታ ይባቤ በላይ ልጅ ነኝ። እስራታቸው እስራቴ፣ መከራቸው መከራዬ ነው። አድባር የሆኑትን ትልቅ ሰው ማሰር ትልቅ ስህተት ነው። ለሀገር ባበረከቱት የወንጌል፣ የሰላም፣ የልማት፣ የቅኔ፣ የሀገር በቀል እውቀት፣ የአቡሻህር የአርያነት አስተዋጽኦ ሽልማታቸው ስራትና እንግልት ሊሆን አይገባም። ሊቋ አባታችንን ሊሸልሟቸው እንጂ ሊታሰሩ መስማት ትልቅ ዕዳ ነው። ከገዳማቸው ሄደው በኔታይባቤ ተመክሮ ያልተጽናና ተገሠጾ ያልተረጋጋ ከመስቀላቸው ተባርኮ ከጸበሉ ተጠምቆ እረፍተ ህሊና ያላገኘ ሰው የለም ማለት ይቻላልና። የኔታ ያለ ውግንና የሁሉም መምህር ናቸው። የሁሉም አባት፣ የሁሉም ዘር ቀለም ሳይለዩ አስተማሪ፣ የሁሉም ፊት ደረት ሳይለዩ ገሥጾ መካሪ ናቸው። እንዲህ ያሉትን የእኔታችንን አባታችንን በክብር ወደ ገዳማቸውና ወደ ማስተማሪያቸው ወደ ወንበራቸው መልሱልን። ቢያድጥ ቢያድጥ ወደ ላይ ያድጣልን ላይ ክብረት ቂም ያዘለባቸው በጦማሩ ሲጠቅሳቸው የከረመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም አገረ ስብከት ሰሜን ጫሜ ወረዳ ቤተ ክህነት ድል በትግል ቀበሌ የሚገኘው የፈለገ ብርሃን ናዳ ቅድስት ማርያም እና የክብረ ድንደና ግል ናዳ ቅዱስ ላሊበላ አንድነት ገዳማ በመኔት የሆኑትን ታላቁን አራት አይናውን የአራቱ ጉባኤ መምህር የፍትሐ ነገስቱ የአቡሻህሩ ሊቅና የቅኔው ጌታ ሊቀ ብርሃናት ቆሞስ አባ ይባቤ በላይ ትናንት ሰኔ 13 ቀን 2017 ዓ ም ወደ ከጠዋቱ ሁለት ሰዓት አካባቢ ወደ ገዳሙ ባቀኑ የአገዛዙ ወንበር አስጠባቂዎች ለጥያቄ እንፈልጎታለን ተብለው በብዙ በወታደሮች ታጅበው ወደ ቢኮሎ አባይ መወሰዳቸውን የአበሻ ፎረም ምንጮቻችን አረጋግጠዋል። በመቀጠልም ትላንት ምሽት ወደ ባህር ዳር በመወሰድ ባህር ዳር መከላከያ ካምፕ መኮድ ውስጥ እንዳሰሯቸው ተሰምቷል። ሰብስክራይብ አድርጋችሁ አዳዲስና ትኩስ መረጃዎች ወደ እናንተ የሚደርስ ይሆናል። እስከዛው ድረስ ጨርን ሰበት